በአለም ላይ ያሉ ሰዎች ለበይክ እያሉ ይሄዳሉ ለዛ ነው ለበይክ اللهم ለበይክ በነዚህ ቀናቶች ውስጥ ሌላ ቅድም ሲነሳ እንደነበረው ከሚወደዱት የአላህን ስም ማውሳትና ማወደስ ተክቢራ ማድረግ ይወደዳል በእነዚህ አስሩ ቀናቶች የአላህን ስም ማውሳትና ምላሾቹም የሐጃጅ የሚያደርጉ ሰዎች ለበይክ اللهم ለበይክ እያሉ ረህን አቤት ብለናል እያሉ ነው የሚነሱት እንግዲህ ሐጁን የነየተና አቅሙ የቻለ ሰው መን ስጣ ታይ ለህ ሰብ ነው ጉዞውን የቻለ ሰው ነው የሚሄደው ያንንም በሚሄድበት ጊዜያቶች ውስጥ ከዚህው ሲነሳ ልብስ ለብሶ ወይም ደግሞ ኢህራም አድርጎ ይወጣል። ኢህራም አድርጎ ከቤቱ ይወጣል። ኢህራም የማድረጉ ምልክት አንዱ የሰው ልጆች ጌታቸው ጋር ሲገናኙ ሁሉ ነገራቸውን፣ ዱንያዊ ሀብታቸውን፣ መለኮት ሰዋዊ ስልጣናቸውን፣ ምድራዊ ነገሮቻቸውን ሁሉ ያራግፋሉ። የተለየ ማንነት አይኖራቸውም። ሁሉም ሰዎች እኩል ናቸው። ቀብር ሲገቡ የሚለብሷትን ከፈን አንዲት ፎጣና ሽርጥ ለብሰው ያችን ብቻ ታጥቀው ሌላ ነገር ሳያደርጉ ጫማ እንኳን ሸፍን ጫማ ሳይለብሱ በነጠላ ጫማ ሽዘታቸው የሚታጠቁበት ቀበቶ እንጂ ፓንት እንኳን ሳያደርጉ ነው የሚወጡ። እዛ ላይ እንግዲህ ተመሪውም መሪውም እኩል ሆኖ ማለት ነው። ንጉሡም ሌላውም ተከታይ፣ ሀብታሙም ድሃውም አንድ አይነት አለባበስ ለብሰው ቃላቸውም አንድ ብቻ ነው። አላህን ብቻ እያመለኩ ለበይክ እያሉ ይወጣሉ። ኢህራሙ ሲደረግ እንግዲህ በአራቱ የምድር አቅጣጫዎች መግቢያ በሮች አሉ። የእኛ ኢትዮጵያኖች ይለምለም ይባላል፣ ድንበር ላይ ስንደርስ የምናደርገው ከዛ፣ ኢህራም ንያ ይነይታል። የመጀመሪያ ሐጅ ስራ የሚደረገው መካ ሲገቡ፣ የመካ የመጀመሪያ ስራ የሚሆነው ዑምራ ነው። ዑምራው ደግሞ ካዕባ ላይ ሰባት ጊዜ ጠዋፍ በማድረግ ከዛ በኋላ ሶፋና መርዋ ላይ ሰባት ጊዜ ሳይ በማድረግ እናታችን ሐጀር እንዳደረገችው ሰባት ጊዜ በዛች ቦታ ላይ በመመላለስ አላህን እየለመኑ እዛ ረክዓተይን ሰግደው የመጀመሪያ ሐጅ ስራቸውን የመጀመሪያውን ይጨርሱና ፀጉራቸውን አሳጥረው ልብሳቸውን ቀይረው ወደ ኖርማል ጉዳይ ይገባሉ። ልክ ስምንተኛው ቀን ሲመጣ የነገዋ ዕለት የውመት ተርዊያ ተርዊያ ይባላል። የውመት ተርዊያ ዕለት ሁጃጆች ካሉበት ካረፉበት ቦታ ተሰብስበው ወደ ሚና ሁሉም ሁጃጆች ባለበለ ያሉ ሁጃጆች የሚሰባሰቡበት ነቢት ሚና ለማድረግ ሚና ይሰባሰባሉ፣ ሚና ይሰባሰባሉ። ሚና ላይ ያድራሉ። ሚና ካደሩ በኋላ በሚቀጥለው ዘጠነኛው ቀን የአረፋ እለት ተነስተው ወደ አረፋ ይወጣሉ። አረፋ ላይ ገብተው አረፋን በመግባት አረፋ ላይ ሰላትን ዞርና አሶርን በጀምዕ ባንድ ላይ ይሰገዳል። ሁጥባ ይደረጋል። ከዛ በኋላ ያለውን የከሰዓቱ ጊዜ ሙሉ ጊዜያቸው ዱዓ በማድረግ ያሳልፉበታል። አላህን በመለመን ወደ አላህ በመቃረብ አረፋ ተራራ ላይ ቁመው ሁሉም የዓለም ህዝብ ዘዛችሁ ቦታ ላይ ይቁማል። አልሐጁል ዐረፋ ነው። አረፋ ላይ ያልተገኘ ሐጅ የለው። አረፋ መገኘት ግዴታ ነው። አረፋ ክልል ውስጥ መግባት አለብ። ሁዱድ ውስጥ መቀመጥ መቻል አለብ። እዛ ላይ ያሳልፋሉ። ሁሉም ሰው እዛ ቁማል፣ አላህ ይለምናል፣ ወደ አላህ ይቃረባል። ያንን በማድረግ ፀሐይ እስክትገባ ድረስ ነው፣ ፀሐይ እስክትጠልቅ ድረስ እዛ ይቆያል። ልክ ፀሐይ እስትጠልቃ ስታበቃ ደግሞ ከመግሪብ ሰላት ላይ ወደ ፀሐይ መግቢያው እንቅስቃሴ ይጀመርና ወደ ሙዝደሊፋ ይመጣል። መቢት ሙዝደሊፋ ነው። አዳር የሚታደረ ሙዝደሊፋ ላይ ነው። ሙዝደሊፋ ይመጡና ደግሞ እዛ ያድራሉ። እዛም መግሪብና ኢሻ ከተሰገደ በኋላ ሰላተል ፈጅር ላይ የመጀመሪያ ፈጅር አስረኞ ቃል ላይ እዚ ዒድም የሚውልበት እለት ላይ ዒድ አል አድሃም የሚውልበት እለት ላይ እዛ እለት ላይ ወደ ሚና ይመለሳሉ። ሚና ተመልሰው የመጀመሪያ ስራቸው ሄደው ጀምረል አቀባ የመጀመሪያ ድንጋይ የሚወረወርበት ቦታ ላይ ጀምረቱል ኩብራ ላይ እዛ ላይ ይገኛሉ። ጀምረል አቀባ ማለት ነቢዩላሂ ኢብራሂም ዓለይሂ ሰላም የሐጅ ስርዓቶች ሙሉ ከነቢዩላሂ ኢብራሂም ቤተሰቦችና ከሳቸው ጋር የተያያዘ ነው እስማኤልን ለእርድ ባቀረቡበት ጊዜ ሸይጣንን ሲያዩ አዑዙ ቢላህ ብለው ሸይጣንን የመቱበት ወይም ደግሞ የመደረጉበት ሰባት ጠጠሮች ከኩብራ ውስጣ ሱግራ በመባል የሚታወቁትን ሶስቱን በሰባት ሰባት ሃያ አንድ ለሦስት ተከታታይ ቀናቶች የሚወረበሩበት የመጀመሪያ ስራ በዛው በኢዱ ቀን ያደርጋሉ። ያን ካደረጉ በኋላ ተመልሰው ጠዋፍ ያደርጋሉ። ጠዋፍ ያደርጋሉ ጠዋፈል ኢፋዳ ይባላል። ጠዋፈል ኢፋዳውን ያደርጋሉ። ወይም ደግሞ ጀምራውን ወርውረው ድንጋውን ወርውረው ተመልሰው ጸጉራቸውን አሳጥረው ገላቸውን ታጥበው ልብሳቸውን ቀይረው ሂደው ጧፉን ያደርጋሉ። ጧፍ አድርገው የመጀመሪያው የሐጅ ስርዓት ይጨርሳሉ። ከዛ ቀጣዩን ሶስት ቀናቶች አያመት ተሽሪቅ ይባላሉ። የውመል አክል ወሹሩብ ናቸው። እዛ በመብላት ወመጠጣት ጦም የለም። ዒድ ነው፣ የዒድ ጊዜ ነው። እዚዛን ሁለት ያስተረኛው ቀለት ልክ የዓለም ላይ ያሉ ሙስሊሞች እርድ እንደሚያርዱት እዛ ያሉትም ሰዎች፣ ሐጅ ላይ ያሉ ሰዎች ዱህ ያደርጋሉ፣ እርድ ያርዳሉ። እርዱ ለሶስት ተከፍሎ ለቤተሰብ ለጎረቤትና ለራስ ይሆናል። ሰደቃ የሚሰጥ ነው እርዱ። ለአላህ መቃረቢያ የሚደረግ እርድ ነው። ለአላህ ተብሎ ከሚታረዱ እርዶች ነው። በነቢዩላህ እስማኤል ምትክ አላህ ፊዳ አድርጎ ያመጣለሁት ለነቢዩላህ ኢብራሂም እርድ ነው። ያንሱና በመከተል የሚተገበር ተግባር ነው። ያን ይሰራሉ። ያን ከሰሩ በኋላ ሶስቱ ቀናቶችን በሚና ያሳልፋሉ። ተክቢራ በማድረግ አላህን በማወደስ በመለመን ያሳልፋሉ። የመጨረሻ ስራቸው የሚሆነው ጠዋፈል ወዳዕ የሚባለው የስንብቱን ጠዋፍ አድርገው በካ ላይ ወደ የሀገራቸው ይመለሳሉ። እነዚህ ነው እንግዲህ ሀጅ ስራዎች በተርቲባቸው በቅደም ተከተላቸው የሚጠናቀቁትና የሚደረጉት ማለት ነው። የእርዱ ዓላማ መስዋዕትነት ነው። ለመስዋዕትነት የቀረበውን በግ ለአላህ በዓለም ላይ ያሉ ሙስሊሞች አቅም ያላቸው ሁሉ ያርዳሉ። አርደው ለብቻቸው አይበሉትም፣ ቆዳው አይሸጥም። ያን የሚያደርጉበት ትልቁ ምክንያት ለመቃረቢያ ተብሎ የሚደረግ እርድ ከመሆኑ አንጻር ሲታረድም ለሶስት ተከፍሎ ነው። ለዛ ነው ሁሉም ሰው ለመድረስ የተቸገረውን ሁሉ ለመጎብኘት አብሮነትን ለማሳየት የአላህ ስብሃነወተዓላ እርስ በስ መረዳዳት መካከላችን ለማስፈን የሚደረግ ተግባር ነው። ይህንን ዒድ በደስታ እንዲያሳልፉት ለማድረግ እርዱ ይደረጋል። እርዱ የሚካሄደው ልክ ከሶላት ከተሰገደ በኋላ ነው። ሶላት ተሰግደው ሲመጣ ምክንያቱም ሶላቱ እስኪሰገድ ድረስ ጾሙ ነው የሚታለፈው። ከዛ ሲመለሱ ጾሙን ጨርሰው ዒዳቸውን ሰግደው እርድ ያርዳሉ። እርድ ባለቤቱ ባረድ ይወደዳል። ባለቤቱ ለአላህ የሚያደርገው ቅርብ መቃረቢያ መሆኑን መሆኑ ወይም ደግሞ የመስዋዕትነት ገብ መሆኑ ከአንተ ላንተ የሚሰጥ ስጦታ ነው ብሎ ቢስሚላህ ብሎ አላህ የሚያቀርበው እርድና ያንን እርድ እንግዲህ በማካፈልና ሌሎች በማድረስ ኢዱን ሌላውን በደስታ እንዲያሳልፎ የማድረግ ሂደት ውስጥ የሚደረግበት ሂደት ነው አሁን እንግዲህ የተመረጡ በጎች ናቸው ያልተጎዱ ነውር የሌላቸው አይብ የሌለበት በግ የተመረጠና የተወደደ ቀንዱ ሙሉ የሆነ ያላረጅ ያልተበላሽ ወን በዛው ልክ በየደረጃቸው በሬም ሲሆን ግመልም ሲሆን እንደዛው እየተደረገ በግ ሲሆን እንደዚህ ግመል ሲሆን እንደዚህ እያለ የራሱ የእርድ ስርዓት ይኖራል። ግን የተመረጡት ለአላህ የሚቀርብና መቃረቢያ እርድ ከመሆኑ አንፃር የተመረጡ ወድሮች ታርደው ያንንም ደሞ በመከፋፈልና ለድሆች በማድረስ ለተቸገሩ ወገኖች ደስታቸውን እንዲያሳልፉ በማድረግ የሚደረግ የኢድና የአብሮነት በዓልና የመስዋዕትነት የመቃረቢያ በአላህ ዘንድ እንግዲህ ታዛዥነት ታዛዥ ፍጹም ታዛዥነት የተስተናገደበት ነው። ነቢዩላህ ኢብራሂም እናታችን ሀጀርን መካ ላይ ወስደው ሲጥሉ አላ አስቀምጡ ሲላቸው ጠይቀዋል። ያን ጊዜ በቀይ የሌለበት ውሃ የሌለበት ደረቅ ምድር ውስጥ ነው አራስ ልጃቸውን ይዘው የተዋቸው። እዚህ ትተውኛ ያለ ሆይ ብለው ሲጠይቁት መልስ አልነበራቸውም። በሶስተኛ የጠቁት አላሁ አምረከ ቢዛሊክ አላህ ዝሆን የምታደርገው ፈጣሪን ያዝ ሲሏቸው ዘን አላህ ያጠፋንም ያሉት ዘምዘም ውሃ እንግዲህ የመነጭ ያን ጊዜ ነው። እናታችን ሀጀር ሶምሶማ እያደረገች በሶፋና መርዋ ላይ ያንን ሩጫ እያደረገች ባደረገችበት ጊዜ ልጅ የተፈራገጠ መሬት እየጫረ ከስር ዘምዘም ውሃ ፈለቀችበት ታሪካ የሆነ ያ መድኃኒት የሆነ ውሃ የወጣበት ምድር ነው። ከዛም በኋላ ደግሞ ያ በስስት የወለዱት ልጅ እንዲያርዱት ታዘዙ። እርዱንም ተቀበሉ። ልባቸው ለአላህ ብቻ እንዲሆን ስለፈለገ አላህ ታዛዥነታቸውን ማየት ስለፈለገ አባት ለማረድ ልጅ ለመታረድ ለመስዋዕትነት የቀረቡበት ታዛዥነታቸውን የገለጹበት ለፈጣሪ ትዕዛዝ ሙሉ ማንነታቸውን ያቀረቡበት ጊዜ ስለነበር አላህ ያንን ክብር ካሳይ ካየ በኋላ ለእነሱ ደግሞ ፊዳ የሚሆን የመስዋዕትነት በጌት ተደረገበት። በዚህ ነው እንግዲህ ይህን ታሳቢ እያደረግ የታዛዥነት ሙሉነት ማሳያ የሆነ ለህይወታችን ትልቁ መሰረት የሆነውን ፈጣሪን በመታዘዝ አጠቃላይ የሁለቱንም ሀገር ስኬታችን የምንጎናጸፍበት ያን እያሰብን የምናከብረውና የምናርደው የሚከናወንበት ኢድ ነው ማለት ነው። በዚህ መልኩ ነው ኢዱ የሚስተናገደው። በኢዱም አይደለም ከኢድሞች በየትኛውም ጊዜ የአብሮነት የመስጠት የመረዳት ባህል የእስላሞች ወይም የሙስሊሞች ግዴታቸው። ስለራሱ ስለ ራሱ የሚኖር ሰው ነቢዩ ሰለላሁ ዐለይሂ ወሰለም እሱ ጠግቦ ጎረቤቶቹ ተርበው ያደረ ሰው አማኝ አይደለም ነው ያለ። ሰው ተርቦ ሰው ተቸግሮ እሱ የሚበራና የሚጠጣ እሱ በተሻለ ድሎት ላይ የሚኖር ሰው አላመነም ነው ያሉት። ወላሂ አላመነም ነው ያሉት። እምነት ጎደሎ ነው። ስለዚህ እንኳን በዚህ በደስታ ቀን የኢድ ቀን ሲሆን ደግሞ የደስታን እለት ሰዎች አልቅሰው፣ ሰዎች ቤታቸው ባዶ ሆኖ እንዲኖሩ አይወደድም። አንተ ቤት ሞልቶ ሌላው ቤት ሀዘንና ወይም ደግሞ ችግር እንዲያልፍ ስለማይፈቀድ ያንን የማድረግ ኃላፊነት ግዴታ አለባቸው። በዚህ መልኩ ደግሞ የበለጠ እንደዚህ በዚህ አይነት መልኩ ተፈናቅለው ከተለያየ ቦታ በተለያየ ተፈጥሮ ሆነ ሌላም ችግር ምክንያት ከቤታቸው የወጡና እርዳታን የሚሹ ከረጅ ወደ ተረጅነት የተሸጋገሩ ወገኖች አለኝታን ሆናቸው በኢዱ ቀን ሀዘን፣ ትካዜ ውስጥ እንዳይገቡ ልቦቻቸው እንዳይሰበር የመጠበቅ የመጠገን አብሮነትንና አለኝታን የማሳየት የጋራ ማነታችንና የተፈጠርንበትን ዓላማ ሆኑ የማድረግ የሰውነት ባህሪያችንን ማሳየት መተዛዘን፣ መረዳዳት አንዱ ለአንዱ መሆኑን የማሳያ ስራዎች ከሚሰሩባቸው ትልቅ ተግባራቶች ከሚደረጉባቸው ሂደቶች ነው። ያ ደግሞ የእምነቱም ግዴታና መመሪያ ስለሆነ ያንን በመተግበር እንኳን አይደለም በኢዱ ቀን ከኢዱ ውጭ ባሉ ጊዜ እነዚህን ሰዎች ማሰብ ስለነሱ መጨነቅ እነሱን ከጎናቸው መቆምና መርዳት የእምነቱ ግዴታና መሰረት ነው ብዬ አስባለሁ። አላህ ይቀበለር። በምንሰራቸው ስራዎች ለአላህ ተብለው የሚሰሩ ስራዎች ናቸው። ከራስ ባለፈ ስለሌላ መኖር እኔ እንደ አንድ የምነቱ ግዴታና መመሪያን እንደሚተገብር ሰው ኃላፊነቴ ነው ብዬ ስለማምን ያን ማድረግ ግዴታ ነው ብዬ አስባለሁ። እንዳልከው እነዚህ የህክምና እቃዎችም ሆነ ሌሎች ተግባራቶችን ስናደርግ እምነታችን ስለሚያዘን ግዴታችንም ስለሆነ ነው። እነዚህ ነገራቶች እንግዲህ ብዙ ዋጋ የሚወጣባቸው ናቸው። የህክምና ቁሳቁሶቹ በዚህ በሶስትና አራት ዓመታት ከጦርነቱ በፊት ጀምሮ በጦርነቱ ጊዜያቶች ውስጥ ለብዙ ሆስፒታሎች መድረስ የተቻለ ስራ ሰርተናል። አላህ አረድቶም በእኔ አማካኝነት ውጭ ካሉት ሙስሊም ሄድ ና ኦርፋን ኒድ የሚባሉ ድርጅቶች አሜሪካ ላይ የሚገኙ በጎ አድራጊ ድርጅቶች ጋር በመነጋገር አስፈላጊውን ፕሮሰስ በማድረግ አንዳንድ ገዛዎች በመጨመር ምናልባት ዎች ካለይ ትራንስፖርቶች በመሸፈን ግን ግምቱ በጣም ብዙ የሆነ በኮንቴነር ደረጃ ኦልሞስት ኢትዮጵያ በአራቱ አቅጣጫ ያሉ ክልሎች ላይ የሚቻልን ያክል ለማድረስ ሞክረናል። በሰሞኑም በደቡብም ባለፉት ጊዜያቶች ልክ አሁን ይሄ በዚህ ባለፈው ሳምንት ያደረግነው ያክል የ8 ቶና ሚሊዮን ብር እርዳታ ባለፈው የዛሬ ስምንት ወርም እንደዚሁ በተመሳሳይ ለጅግጅጋ፣ ቤኒሻንጉል ደቡብ ላይ እንደዚሁ በተለያየ በአራቱም ክልሎች አድርገናል። ከዛ በፊትም በነበሩት ቁጥራቸው በጣም ሰፊ የሆኑ ናቸው። በአሁኑ በዚህ አንድ ዓመት ውስጥ ሁለቱ ቦታ ላይ ብቻ ያው እነዚህ የኢመርጀንሲ ኪቶች የተደረጉት 64 ሚሊዮን ዶላር ወደ 13 ሚሊዮን ዶላር የሚጠጉ ከ18 ከአንድ ቢሊዮን ወደ 800 ሚሊዮን የሚጠጋ ገንዘብ ናቸው እንግዲህ ወደ እርዳታ የገቡት። አፕ በሶስት ዓመትማ አይደለም በሶስት ዓመትማ ከዛ ፊት የነበሩት በየቦታው ስናደርጋቸው የነበሩት ይሄ አላባ፣ ደሴ፣ ትግራይ፣ አፋር ሌሎች አካባቢዎች ላይ በእያንዳንዱ ኮንቴነር ከ520 ዶላር የሚያወጡ ኮንቴነሮችን ከ30 እስከ 35 ሚሊዮን የሚፈጁ በተለያ ቦታ አውጥተናል። አሁን በነዚህ ሁለቱ ብቻ ነው ይሄ 800 እና ያኛው 860 ሚሊዮን የተደረገው ከ1 ነጥብ 7 አካባቢ የሚደርስ ሆኗል። አንድ ቢሊዮን 800 ሚሊዮን አካባቢ ይጠጋል። የባለፈው የመቀሌውን ጨምሮ ማለት ነው። ከዛ በፊት የነበሩትን ስናያቸው እንግዲህ ወደ 4 5 ቢሊዮን በዚህ አራት አመታቶች ውስጥ ወደ 5 ቢሊዮን የሚጠጋ የኢትዮጵያ ብር ግምት ያላቸው የሕክምና እቃዎች ነው የገቡት። አልሐምዱሊላህ ይሄን አላህ እኛን ምክንያት ስላደረገን ነው። እድሉ ስራ አለ ነው እዚህ ያለው መንግስት ጋር የቀረጥ ነጻ በማመቻቸት ሁሉም የመንግስት ሆስፒታሎች እንዲደርስ ለተረጅሙ ማህበረሰብ እንዲደርስ የማድረግ እኔ ምክንያት ሆኜ ያናድርጋለሁ እኔ ግዴታዬ ነው ብዬ ስለማምን ነው። ማንኛውም ሰው የሚችላቸውን እድሎች ተጠቅሞ እኔ ባልጠቀማቸው ሌላ ሀገር ላይ ይሄዳል። ጥያቄዎች አሏቸው፣ ቦታ አላቸው። እኛ ባናደርገው፣ ግን ሌላው ያደርገዋል። ይህንን ግን እንደ ማህበረሰብ ምንድን ነው ሁልጊዜ ከጠባቂነት መውጣት የምንችላቸው ምክንያት በሆኑ ሁልጊዜ ሀገር በመንግስት ብቻውን አይቆምም። መንግስት ብቻውን የሚወጣው ኃላፊነት አይደለም። የጋራ ሀገራችን ነውና ሁላችንም በምንችለው አቅም መረዳዳት ብንችል ያሉን እድሎች ብናመጣቸው፣ ወደ መሬት ብናወርዳቸው፣ ባሉ ነገሮች ውጭ የሚኖሩ ዳያስፖራዎች እንደዚህ አይነት ነገሮችን የበለጠ ማድረግ የሚችሉባቸው እድል አላቸው። በእጃቸው ላይ ብዙ ነገር አለ። ማመቻቸት፣ መገናኘት፣ ማድረግ የሚችሏቸው ነገሮች ግን ተነሳሽነት ይፈልጋል። ኃላፊነት መውሰድ ይፈልጋል። አድካሚ ናቸው ስራዎቹ። እንኳ አንደኛ አይነት ሀገር ላይ በብዙ ቢሮክራሲ ውስጥ ያለ እችን ፕሮሰስ ለማስጨረስ በጣም ብዙ ነገር ዋጋ ያስከፍልሃል። ግን ከሚገኘው ውጤትና ማህበረሰብ ላይ ከሚያደርሰውና ጥቅምና ከማህበረሰብ ላይ ከሚፈጥራቸው ነገሮች አንፃር ስታየው ኢምንት ነው፣ እና ይህ ማድረግ ደግሞ እንደ ሰውነት የኔ ግዴታ ነው ብዬ ስለማምን ነው ለእኔ ልመሰገንበት ወይም ደግሞ ልከበርበት ወይም ምናምን የሚደረግ ጉዳይ አይደለም። አንተና ፈጣሪ ጋር ልታገናኝበት የምሰራው ስራ ነው። አላህ ከተቀበለው ሁሉም ሰው ሊያደርግ የሚገባው ይሄንም ነው ብያ ምን አለው። ከዚህ የተሻለ ማድረግ የሚችሉ ሰዎች ስላሉ እድሎችን ተጠቅመው የሚችሏቸው ነገር ለወገናቸው፣ ለማህበረሰባቸው እዛ ሆስፒታል ሂደህ ዛሬ መርፌ የለም ዋንት የለም ተራ የሚጠብቁ ወረፋ የሚሹ በተለያየ አይነት መልኩ ሂደን ሆስፒታሎች ውስጥ ህመም ይዘን የምንመጣባቸው ብዙ አይነት በሽተኞችን እናያለን። እዚሁ ዋና ከተማ ላይ ሆስፒታል ላይ ሂደ በየገጠሩ በየክፍለ ሀገሩ ስትገባህ ደግሞ ለአእምሮ መሸከም የምትችላቸው ነገሮች በትንንሽ ምክንያቶች የእናቶች ህይወት ስታልፍ የህፃናቶች ህይወት ለአደጋ ሲወድቅ ትመለከታሉ። ይህንን መስቶ በጎ ተግባራቶች እንደ ሰው ሁላችንም ልንሰራው የምንችለው ማድረግ የሚገባን ነገር ነው ብዬ ስለማምን ነው። የእምነቱም ግዴታ ነው። ሁላችንም ኃላፊና ሁላችንም በአቅማችን ይህን መወጣት ከቻለን ብዙ ነገር መለወጥና መቀየር እንችላለን። እንደ ሰው የሰውነት ኃላፊነት መውሰድ ብቻ ነው። ሰብአዊነት የሚሰማው ሰው ሁሉ ብዙ ነገር ማድረግ ይችላል በማስተባበር በመረዳዳት የጋራ የሆነ ነገር በማድረግ ስለ ሌሎች ለመኖር ማሰብና የሚችለውን አሻራ ማስቀመጥ የመኖራችንን ዋጋ ማሳያ መገለጫ ነው ብዬ አምናለሁ እሺ አመሰግናለሁ እንግዲህ ዒድ አልአድሓ አሁን በፊታችን የሚመጣው የዒድ አልአድሓ በዓል ሁላችንም በመላው ዓለም የሚገኙ ኢትዮጵያ ሙስሊሞች እንኳን አደረሳችሁ ኢዱኩም ሙባረክ ተቀበለ ላሁ ሚና ምንኩም ሳሊሕ ልአማል አላህ መልካም ስራቸውን ከሚቀበላቸው ከዘመን ዘመን በመልካም ከሚያሸጋግራቸው ለተሻለ ነገር በመስራት አዲስ ምዕራፍ ውስጥ የምንገባባቸውን። ዒድ ማለት የደስታ ጊዜ ነው። ደስታ ጊዜ አላህን በመመስገን የምናሳልፈው እንጂ የምናምጽበት አይደለም። አላህ ለደስታ አድርጎ በሚፈጥርልን እድሎች ወደሱ የበለጠ ተቃርበን ከወንጀል ርቀን አላህ በሚወደው ተግባር ላይ በመገኘት ለሌሎች በማሰብና ስለሌሎች መኖር በመኖር ራስን በማስደሰት ብቻ አይደለም ኢድ ኢድ የሚሆነው ስለሌሎች በመኖር እና ሌሎች ተስፋ በመሆኑ ነው ኢድ ኢድ የሚሆነው ያንን መርህ በመከተል ኢዳችንን ስለ ሌሎች እያሰብን የሌሎችን ደስታና ችግር እየተካፈልን አብሮነታችንን እያሳየን ኢዳችንን ሙሉ እናድርገው የሚል መልእክት ነው ያለኝ አመሰግናለሁ አሰላሙ አሌይኩም ረመቱላ በረካቱ